ሰላም ጤና ይስጥልን። እየተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሴርነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም ኢትዮጵያን የወደብ ባለቤት ለማድረግ መንግስት የጀመረውን ጥረት እንደሚደግፉ የደሴ ከተማ ነዋሪዎችና የሃይማኖት አባቶች ተናገሩም። ሀገራችንን የባህር በር ባለቤት ለማድረግ እየተሰራ ያለውን ስራ ውጤታማ እንዲሆን ህዝቡ የውስጥ ሰላሙን በማረጋገጥ የበኩሉን ድርሻ ሊወጣ ይገባለም ተብሏል። አሊ መር ተጨማሪ ዘገባ አለው። ከሶስት አስርት ዓመታት በፊት የባህር በር ባለቤት የነበረችው ኢትዮጵያ በዘር ተኮር የፖለቲካ አቀንቃኞች ህቡእ ፍላጎት ከቀይ ባህር ጋር የነበራት ታሪካዊ ትስስር ተቋረጠ። ሀገራችንም የባህር በር ከሌላቸው አስራ አምስት የአፍሪካ ሀገራት ተርታ ተሰለፈች። የለውጡ መንግስት ኢትዮጵያ ወደብ የማግኘት መብት እንዳላት ጥያቄ በማንሳት ከዚህ በፊት ስትገለገልበት የነበረው የአሰብ ወደብን በህጋዊ መንገድ ለማስመለስ በመስራት ላይ ይገኛል። ሀገራችን የአሰብ ወደብን በባለቤትነት ስታስተዳድር መቆየቷን የሚያስታውሱት የደሴ ከተማ ነዋሪ ተባባሪዎች መንግስት ኢትዮጵያን የወደብ ባለቤት ለማድረግ የጀመረውን ጥረት እንደሚደግፉ ነው የተናገሩት። አገራችን የባህር በር ባለቤት የነበረችው ኢትዮጵያ በወያኔ በተፈጠረው ተንኮል የባህር በር አታለች። ለምሳሌ እኔ በእድሜ የማውቀው አሰብ የወሎ ጠቅላይ ግዛት ራስ ገዝ ነበር። ቀደም ሲል አውሳ አውራጃ ግዛት ስር ነበር የሚተዳደረው፣ በኋላ ራስ ገዝ ሆነ። የአማራ ክልል አይደለም፣ የመላ ኢትዮጵያ ህዝብ ሰርቶ የሚያገኝበት የባህር በር መጠቀሚያ ወደባችን ነበር። በተንኮል በሴራ ነው የተወሰደብን። የባህር በራችን እንዲመለስልን መንግስታችን የሚጠይቀውን ጥያቄ እንደግፋለን እንዲፈጸምም እንፈልጋለን። መንግስታችን ያነሳው ትልቅ ጥያቄ አለ፣ የባህር በር ጉዳይ እሱን ከጦርነት ነጻ በሆነ መንገድ በሰላማዊ መንገድ የባህር በር ያስፈልገናል ነው። ይህ ህዝብ የሰላም ዋጋውን ተረድቷል። ብዙ ህዝብ ነው ያለው። ይህ ህዝብ ደግሞ የባህር በሩ ተጠቃሚ መሆን ስላለበት ያው ይህን ለማስጠበቅ ሲባል ያው መተና መንግስት ሀገራችንን የባህር በር ባለቤት ለማድረግ እየሰራ ያለው ስራ ውጤታማ እንዲሆን ህዝቡ የውስጥ ሰላሙን በማረጋገጥ የበኩሉን ድርሻ ሊወጣ ይገባል ያሉት ደግሞ የደሴ ከተማ የሃይማኖት አባቶች ናቸው። ከመቶ 30 ሚሊዮን ህዝብ በላይ ያለባት ሀገር የባህር በር ያስፈልጋታል። ወሎም ይህን ጥያቄ አቀርቧል። ያስፈልገናል፣ የባህር በር ያስፈልጋታል። አገራችን በእድገት ጎዳና እየሄደች ነው። ስለዚህ ሁላችንም ጥያቄያችን ነው። አገራችንን ሰላም አለ አድርገው አሰብ የእኛ ነበር፣ ቀይ ባህር የእኛ ነበር፣ ሸቀጣ ሸቀጥ በሐሰብ እናስገባ ነበር። ስለዚህ የአባይን ግድብ አንድ ሆነን እንደ ገነባ ነው፣ ቀይ ባህርን አንድ ሆነን እንድናስመልስ፣ ቀይ ባህርን እጃችን እንድናስገባ ሰላም መንገዱ ነው። ስለዚህ ሰላም እንዲሆን እንድትሰሩ ለልማት አንድ ሆነን እንድንቆም ሃይማኖት አባቶች አደራ እንላችኋለን። ሀገራችንን የባህር በር ባለቤት ለማድረግ መላው የኢትዮጵያ ሕዝብ በጋራ መቆም እንዳለበት የደሴ ከተማ ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ተናግረዋል። የሀገራችን እድገት የሚያንገበግባቸው ጠላቶቻችን ይህ ታሪካዊ የመብት ጥያቄ እውን እንዳይሆን በእጃ ዙር እየወጉን መሆኑንም አቶ ሳሙኤል ገልጸዋል። ከህዳሴ ግድብ ግንባታ መጠናቀቅ እስከ የባህር ወደብ ያስፈልገናል ብለን አቋም ይዘን ድምፃችንን ለዓለም አቀፉ ማህበረሰብ በማስረዳት ተቀባይነት በማትረፋችንን ጠላቶቻችንን የነሱ ብቻቸውን ማደግ ሳይሆን የእኛ እንደ እነሱ አብሮ ለማደግ የምናደርገው ጥረት አይናቸው ቀልቶባቸው አኩርፈው የተነሱ የውጭ ጠላቶቻችንን በለገሱልን ድግስ እርስ በርሳችንን መበላላት የለብንም። አንድ ላይ ቁመን ህዳሴ ግድብን እንዳሳካን ነው ሁሉ አንድ ላይ ቁመን የባህር ወደብ ጥያቄያችንን እናሳካዋለን። መገዳደል ይብቃን፣ ሰላም ይውረድ። ቋንቋ፣ ብሔር፣ ሃይማኖት ሳይለየን ተባብረን አንድነታችን አጠናክረን ልንቀጥል ይገባል። በክልሉ በሰው ሰራሽና ተፈጥሯዊ ምክንያቶች ጉዳት የደረሰባቸውን አካባቢዎች መልሶ ለማቋቋም እየሰራ መሆኑን በአማራ ክልል በጦርነት የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽሕፈት ቤት አስታወቀም። በደቡብ ወሎ ዞን በተባበሩት መንግስታት የልማት ፕሮግራም የገንዘብ ድጋፍ የተገነቡ ተቋማት በባለድርሻ አካላት ተጎብኝተዋል። ደምስ አረጋ በደቡብ ወሎ ዞን ተውለደሪ ወረዳ በተባበሩት መንግስታት ድርጅት ልማት ፕሮግራም የገንዘብ ድጋፍ የተገነቡ ትምህርት ቤቶች፣ የግብርና ተቋማት እንዲሁም የኢንተርፕራይዝ ሼዶች ምልከታ ተከናውኗል። በሰሜኑ ጦርነት ጉዳት ከደረሰባቸው ተቋማት መካከል ትምህርት ቤቶች ተጠቃሽ ናቸው። በተውለደሪ ወረዳ የአመሞ አንደኛ ደረጃ ትምህርት ቤት ርዕሰ መምህር ይመር ማህመር እንደገለጹት ትምህርት ቤቱ በተባበሩት መንግስታት ድርጅት ገንዘብ ድጋፍ በመገንባቱ ለተማሪዎቹ ምቹ የሆነ የመማር ማስተማር ከባቢን በመፍጠር በኩል ጉልህ ድርሻ ይኖረዋል ብለዋል። በጦርነቱ አስከፊ ቀጥታ ነበር። ይሄ እዚህ ትምህርት ቤት ዩኤንዲፒ በመግባቱ ይሄን ብሎክ በመገንባቱ ለተማሪዎች ብሎም ለህብረተሰቡ ያመጣው ፋይዳ በቃላት የሚገለጽ አይደለም። ለምን አንደኛ ተማሪዎችን እንደምናያቸው ትምህርት ቤቱ ሳቢና ማራኪ ሆነ፣ የባለቤትነት ስሜት ጨመረ። የህብረተሰቡ ተማሪዎች ኢቭን ከኛ ቀድሞ ትምህርት ቤታቸውን ወደዋል። ህብረተሰቡ ረክተዋል፣ ተማሪዎች ይረክተዋል። የደቡብ ወሎ ዞን ገንዘብ መምሪያ ኃላፊ እቴንሽ ጌታቸውን በበጀት ዓመቱ በተባበሩት መንግስታት ድርጅት ገንዘብ ድጋፍ ከ49 ሚሊዮን ብር በላይ ወጪ በማድረግ ልዩ ልዩ የልማት ስራዎች መከናወናቸውን ገልጸዋል። ኔዲፒ ከቢሮ መገልገያ ጀምሮ 49 ሚሊየን ብር ተልኮ እየሳሰረው ነው የቢሮ ጥገና እስከማድረግ እንዲሁም ደግሞ በጦርነቱ ጉዳት የተደረሰባቸው ሴቶችን፣ ነጋዴ ማህበረሰቡን፣ ትምህርት ቤቶችን ጤና ጣቢያዎችን የአርሶ አደር ማሰልጠኛ ፋሲሊቲዎችን እንዲሁም ደግሞ ውሃ በውሃ ግንባታ ዙሪያ ጤና ጣቢያ፣ ጤና ኬላዎችን ድጋፍ እያደረገ ነው ያለው። እንዲሁም ደግሞ ወደ ነበረው ሁኔታ እንዲመለሱ አድርጓል። ወጣቶችን በተለያዩ አነስተኛ አንቀሳቃሽነት በማደራጀት ገቢያቸውን እንዲያሳድጉ መደረጉን በተባበሩት መንግስታት ድርጅት የግጭትና መልሶ ማቋቋም ዳይሬክተር ሚስተር ቱርሃን ተናግረዋል። ከፌዴራል እና ከክልሉ መንግስት ጋር በመተባበር የትምህርት ቤቶችና የውሃ ተቋማትን በመገንባት እንዲሁም ወጣቶችን በኢንተርፕራይዝ በማደራጀት ገቢያቸውን የሚያሳድጉ ስራዎች ተሰርተዋል። በአማራ ክልል በተለያዩ ሰው ሰራሽና የተፈጥሮ አደጋዎች ምክንያት ጉዳት የደረሰባቸውን አካባቢዎች አገር አቀፍና ዓለም አቀፍ የተራዶ ተቋማትን በማስተባበር ሁሉን አቀፍ ድጋፎች ሲደረጉ መቆየታቸውን የገለጹት ደግሞ ዶክተር አባተ ጌታሁን ናቸው። በአጠቃላይ አማራ ክልል ከ2013 ጀምሮ ሰብዓዊ፣ ቁሳዊ፣ ስነ ልቦናዊ ውድመት ደርሷል። ሁሉም ዘርፍ ነው፣ በትምህርት በጤና በግብርና በሁሉም ቦታዎች ላይ ውድመት ስላለ ይሄንን ለመመከለስ ለመመለስ ከዓለም አቀፍ ድርጅቶች ከሀገር አቀፍ ድርጅቶች ከክልሉ መንግስት ከተለያዩ ግለሰቦች ጋር ሆነን የመልሶ ማቋቋም ስራ እየሰራን ያለ ነው። በ12ተኛ ክፍል ሀገር አቀፍ ፈተና በክልል ደረጃ የተሻለ ውጤት እንደሚጠበቅ የአማራ ክልል ትምህርት ቢሮ ገለጸ። ሀገር አቀፍ ፈተና የሚወስዱ ተማሪዎችን ውጤታማነት ከፍ ለማድረግ የሚያስችሉ ተግባራት ሲከናወኑ መቆየቱን የሰሜን ወሎ ዞን አስተዳደር አስታውቋል። ካሳውን ኃይለሚካኤል ዝርዝር ዘገባ አለው። የ2017 የትምህርት ዘመን የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና በወልዲያ ዩኒቨርሲቲ የተሰጠ ነው። ፈተናው የተማሪዎች ደህንነት ተጠብቆና ሰላማዊ ሆኖ የተሰጠ መሆኑ ተገልጿል። የወልዲያ ከተማ አስተዳደር ትምህርት መምሪያ ኃላፊ አስራት በር ሆነና የሰሜን ወሎ ዞን አስተዳደር ትምህርት መምሪያ ኃላፊ ሰጠ ታደሰ ተማሪዎቹ በተረጋጋ መንፈስ እንዲፈተኑ ቅድመ ዝግጅት መደረጉን ገልጸዋል። እንደ ወልዲያ ከተማ አስተዳደር ትምህርት መምሪያ በ2017 ዓ ም አንድ ሺ ሶስት ተማሪዎችን በኦንላይን ፈተና እናስፈትናለን። ለኦንላይን ፈተና የሚያስፈልግ ቅድመ ዝግጅት ሁሉ ከወልዲያ ዩኒቨርሲቲ ጋር በጋራ በመሆን ዝግጅታችንን አጠናቀን ተማሪዎቻችን የኦንላይን ፈተናውን እየወሰዱ ይገኛሉ። ከአምስት ሺህ ተማሪዎች በላይ ነው። በናቹራልም በሶሻልም ፈተናውን የሚወስዱት በወረቀት ነው ሁሉ የሚፈተኑት። ፈተናው ሰላማዊ በሆነ መንገድ እየተሰጠ ያለበት ሁኔታ ነው ያለ የሰሜን ወሎ ዞን ዋና አስተዳዳሪ አራጌ መርስ ተማሪዎችን ከማጓጓዝ ጀምሮ ደህንነታቸው እንዲጠበቅ ትኩረት መሰጠቱን ነግረውናል። ተማሪዎቻችን ወረዳና ከተማ አስተዳደሮች ጋር በመሆን በጉዞ ላይ ችግር እንዳይገጥማቸው አስፈላጊውን የሆነ ጥበቃ በማድረግ የትራንስፖርት አገልግሎት በማመቻቸት የሚጨምር በወቅቱ እንዲደርሱ ሰፊ ዝግጅት እና ጥረት አድርገን የነበረው እሱን አሳክተናል። አሁን በፈተና አሰጣጥ ሂደቱም ላይ ከማንኛውም ወከባና ችግር ነፃ ሆነው በተረጋጋ ሁኔታ እንዲፈተኑ ለማድረግ አጠቃላይ ሁኔታ እየተከታተልን እየተቆጣጠርን እንገኛለን። ይህ ፈተና እንደጨረሱም በስነስርዓት ወደየ ወደ አካባቢያቸው እንዲመለሱ ለማድረግ ዝግጅት እያደረግን ያለ ነው። የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር አበበ ግርማ የትምህርት ጥራትን ባስጠበቀ ሁኔታ ፈተናው እየተሰጠ ነው ብለዋል። እንደ ወልዲያ ዩኒቨርሲቲ በ12ኛ ክፍል የማጠናቀቂያ ፈተና በተቋማችን ውስጥ የሚወስዱት ሶስት አስተዳደሮች ናቸው የተዘጋጀ ነው በ1221 ተማሪዎች ናቸው በሶሻል ሳይንስ በናቹራል ሳይንስ ማለት 150 የሚሆኑ ፈታኞች እና የፌዴራል ፖሊስ አካላት የጸጥታ ስራ ለመስራት እዚህ ተሰባስበን ፈተናውን እየሰጠ በአጠቃላይ ደህንነቱ የተረጋገጠ ጥራትን የሚለካ ፈተና ይሆናል ብለን እናስባለን። የአማራ ክልል ትምህርት ቢሮ አማካሪ ካሳሁን አዳነ ተፈታኞች በጸጥታ ችግር ውስጥ ማለፋቸው ጥንካሬ ይሆናቸዋል ነው ያሉት። ተማሪዎች የተማሩትን ትምህርት በትክክል መፈተን በሚያስችል መልኩ ሰላማዊና እጅግ በጣም ውጤታማ በሆነ መልኩ የምዘና ስርዓቱ እየተካሄደ ነው። በወረቀት የሚፈተኑትም ኦንላይን የሚፈተኑትም በጥሩ ሁኔታ ነው እየተፈተኑ ያሉት። ተረጋግተው በጥሩ ሁኔታ ኢንዲፔንደንትሊ ነጻ ሆነው ነው የሚሰሩ ያሉት። በጣም ጥሩ ነው። አንዳንድ ጊዜ ቻለንጆች ኢነርጂ ነው የሚፈጥሩት፣ ቁጭትን ነው የሚፈጥሩት። እና በዚህ መከራ ውስጥ በዚህ እንቅፋት ውስጥ አልፈው እየተፈተኑ ያሉ ተማሪዎች የተሻለ ውጤት እንጠብቃለን። ሁለተኛው ዙር ፈተና ሐምሌ መጀመሪያ ላይ እንደሚሰጥ ያገኘነው መረጃ ያመለክታል። በግብርና ዘርፍ ወደ ስራ መሰማራት ውጤታማ እንደሚያደርግ በኮምቦልቻ ከተማ በላም እርባታ የተሰማሩ ግለሰቦች ተናገሩም። አሚኮ በኮምቦልቻ ከተማ ተገኝቶ በላም እርባታ የተሰማሩ ግለሰብ የስራ እንቅስቃሴን ተመልክቷል። እንደሚከተለው ይቀርባል ወይዘሮ ጦይባ ሰይድ በኮምቦልቻ ከተማ በላም እርባታ የተሰማራቸው ከሰባት ዓመት በፊት ነበርም። ወይዘሮ ጦይባ ከተቀጣሪነት ወጥታ በላም እርባታ ስትሰማራ በርካታ ፈተናዎች ቢገጥሟትም ችግሮችን አልፋ በአሁኑ ሰዓት ከሰላሳ በላይ ላሞች እንዳሏት ትናገራለች። የተነሳሁት ያው በአንዲት ላም ነው። በሽብር ካፒታል እና ሶስት በሶስት በሆነች ክላስ በአንዲት ነው የተነሳሁት። በፊት ስራ የነበረው ያው የመንግስት ስራ ነው ተናገርከውና ያው በቤተሰብ እርሻ ቦታ ላይ ነው የጀመር ነው። መንገድ ውሃ መብራት በሌለበት ከምንጭ ያው ባህያ እየቀዳን በዛ ነው የተነሳ ነው። እንግዲህ አሁን እንዳያቸው 35 አለው። ዜጎች በተለይም ሴቶች በሀገራቸው ላይ ጠንክረው ከሰሩ መለወጥ እንደሚችሉ ወይዘሮ ጦይባት አስረዳለች። ኮምቦርቻ ትምህርት ቤትን የመንግስት ትምህርት ቤቶችን ወተት እንመግባለን። ያ ሁሉ ብዙ ቻሌንጅ አለው። ግን ያው ሰው ለገባበት አላማ ጸንቶ ያው መስራት መቆም አለበት ብዬ አስባለሁ። መነሻ ለማግኘት ብዙ ጊዜ ሴቶች ከብዳቸዋል። ግን መነሻ ያላቸው መነሻቸውን ለውጭ አገር ለደላላ ከሚሰጡ ጠንክረው ቢሰሩ መነሻ ያላቸው መፈናፈኛ ያላቸው የቤተሰቦቻቸውን ንብረት አሽጠው ባይሄዱ እዚህ ቢሰሩ ጥሩ ነው። በቀጣይ ስራቸውን በስፋት በመስራት ማህበረሰቡን ተጠቃሚ ለማድረግ ከተማ አስተዳደሩ አስፈላጊውን ድጋፍ እንዲያደርግላቸው የጠየቁት ባለቤታቸው እንድሪሳ ደም በአሁኑ ሰዓት ለወጣቶች የስራ እድል መፍጠር መቻላቸውንም ጠቁመዋል። ሶስት የምሽጫ ቦታዎች አሉ። በሶስቱ የምሽጫ ቦታዎች ወደ አስራ ሁለት አካባቢ ሰራተኞች አሉ። ከዛ በኋላ ፕሮሰሲንጉ ላይ ና የትምህርት ቤት መገባው ላይ እንደዚሁ ወደ አስራ አራት አስራ አምስት አካባቢ አሉ። እዚህ እርባታ ላይ ከአምስት ከስድስት ያላነሳ አለ። ትራንስፖርቴሽን ላይ ሶስት አሉ። አጠቃላይ ወደ ሰላሳ ምናምን ይደርሳሉ። ለነዚህ ሁሉ ያው ጥሩ የስራ እድል ፈጥረን እኛም ጥሩ የሆነ ቤተሰባዊ ግንኙነት ፈጥረናል ብዬ አስባለሁ። የስራ እድል የተፈጠረላቸው ወጣቶች በበኩላቸው ጠንክሮ በመስራት መለወጥ እንደሚቻል ትምህርት ማግኘታቸውን ገልጸው ራሳቸውን ለመለወጥ ዝግጁ መሆናቸውን ለአሚኮ ተናግረዋል። ስራ ተገባሁ ሰዓት ጀምሮ ስድስት ዓመት ሰዓት ታውንት ሆኛል። ስገባ ያው በመሰረቱ መጀመሪያ ያው ህይወቴ ያው እቅም ነበረ። በጣም ያው ዱርዬ የነበርኩ እቅም ነበር። ስራ ተገባሁ ጀምሮ ሰዓት ግን ያው ህይወቴ የተሻሻለ ህይወት እየኖርኩ ነው። ተምሬ እንደ ሱ ስራ ለመክፈት እቅድ አላማ ይኖረኛል። ይህ ድርጅት በመከፈቱ ለብዙ ወጣቶች የስራ እድል እንዲፈጠር አድርጓል። ና እኔም ይህንን ስራ ልምዱን ወስጄ የራሴ የሚለውን ነገር ተከፍታሉ ብዬ አስባለሁ። የኮምቦልቻ ከተማ አስተዳደር እንስሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት ኃላፊ መሐመድ አሊ እንደ ወይዘሮ ጦይባና ሌሎችም በከተማዋ በተለያዩ ስራዎች የተሰማሩና የቦታ እጥረት ላለባቸው እንደ ከተማ አስተዳደር እየተሰራ መሆኑን ገልጸዋል። ለሴቶች ለወጣቶች ሰፊ የስራ እድል እየፈጠረ ያለ ዘርፍ ነው። ከነዚህ ውስጥ አሁን እነ ጦይባ አንዱ ናቸው። ለነዚህ ምንድነው ዘርፉ በትንሽ ይጀመርና እያደገ የሚሄድ ዘርፍ ከመሆኑ ጋር ተያይዞ የቦታ እጥረት በቤት ይጀመርና ና ስራው እየሰፋ ሲሄድ ሰፊ ቦታ ይጠይቃል። ከዚህ አኳያ በከተማ አስተዳደር ደረጃ ያው አሁን ከያዝ ነው ትልቅ ኢኒሽቲቭ ጋር ከሌማት ትሩፋት ጋር በማያያዝ ክላስተር የሆነ የእንስሳት ሀብት ልማት ዘርፍ እንዲካሄድ ስለተፈለገ ክላስተር የማመቻቸች ስራ በከተማ አስተዳደር ደረጃ እየተሰራ ያለበት ሁኔታ ነው ያለው። እቹ ሁኔታ እየተመቻቸ ያለበት ሁኔታ ነው ያለው። የተከብራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ፣ አደረግኩኝ በያላችሁበት መልካም ጊዜም።